ወደ ዩቱብ ተከታቶቻችን እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ በአዲስ ቪዲዮ ተመልሰን መጥተናል፣ ግን ከመምጣታችን በፊት አንድ ሞቅ ደብለቅ ሸብረቅ ባለ ሰርግ እንግዲህ ጋብዛችኋለሁ ማለት ነው። ለማንኛውም እንኳን ደህና መጣሽ በሉ እስከዛ ኮሜንት ላይ

ገና ከመግባቴ እንግዲህ ሻንጤን አርግፌ ወደ ሰርግ ነው ሄድኩት ማለት ነው። እንዳጋጣሚ ሆኖ ያው ሰርግ ነበረ ሰው ከሲስተር ጋር ሰርግ ሄድ ማለት ነው። በጣም ደስ የሚል ሰርግ ነበር። እንደዚህ አይነት ሰርግ ከታደምኩ በጣም ቆይቻለሁ። ከዛ በኋላ አርፈን በንጋታው ወጣ ብለን እንግዲህ በጣም የምወደው ሬስቶራንት የት እንደሆነ ታውቃላችሁ፣ መድገም አይጠበቅብኝም። ያው እንደለመደብኝ አኮ እኔ አኮ በጣም ቤተሰብ ራሱ ሆኛለሁ ማለት ይቻላል። እና እዛ ሄደን ትንሽ በላ ማለት ነው። ይሄ ሁለተኛው ቀን ነው። ካኮ ደግሞ ስንጨርስ ለምን ፍሬንድ ሺፕ ወክ አናደርግም? ፀሐዩ በጣም ነበር ደስ የሚለው ይዘዌ እንደዚህ አይነት ፀሐይ ይሆናል ብዬ በዚህ ወቅት አልጠበቅኩ ነበረ። ምክንያቱም ኢትዮጵያ ከመምጣት በፊት ያው ስጠይቃቸው ክረምት ነው ወይ ክረምት እንዲገባ ነው ስለተባልኩ ያሰብኩት በቃ ዝናብ ብቻ ይሆናል ብዬ ነበር። ግን በቃ የዚ ሰዓት ልክ እንደገባው ነበረ ዝናብ የነበረው። ከዛ በኋላ ግን በጣም ፀሐዩ በቃ በጣም ደስ ይል ነበረ። አሁን ደግሞ ጀርመን ያለንበት ሀገር ደግሞ ያው ትንሽ ተደበላልቋል። ፀሐይ ነው ብለን ስናስብ በጣም ዝናብ ነበረ ና ያው ኢትዮጵያ በመምጣቴ እንግዲህ ፀሐይ እንደዚህ በመጠበቁ እኔ በጣም ደስ ብሎኛል ማለት ነው። እንደምታዩት እንግዲህ ከሲስተር ጋር ትንሽ ፋታ ዘና እያልን ነበረ። ፍሬንድሽፕ ገብተን ራሱ መውጫ ጠፉተን የሆነ ሰዓት ላይ በጣም ስንከራተት ነበር ማለት ነው። ኢቭን እዛ ትንሽ የቲክታክ ቪዲዮ ምናምን ነገር ሰራን እና ያው ቲክታክ ላይ ገብታችሁ ማየት ትችላላችሁ። በዛውም ላይክ ና ኮሜንት እያደረጋችሁ ውጡ ማለት ነው። አብዛኞቹ በጣም ትመሳሰላላችሁ ብለዋል እና ያው በጣም እንመሳሰላለን። ስጋ ስጋ አይደለ ስጋ ስትሆኑ ደግሞ በጣም አንድ አይነት የምትመሳሰሉበትም ደግሞ አጋጣሚ ይኖራል ማለት ነው። እዚህ ጋር እንግዲህ እንደምታዩት ለመጀመሪያ ጊዜ መኪናን ስረከብ መኪና ተከራይቼ ነበረ እና ኢትዮጵያ ውስጥ በሚቀጥለው ከመጣው እኔ የራሴ መኪና ራሴ ይዤ ነው የምንቀሳቀሰው ብዬ ነበርና ያው ቃል ቃል ነው ትላላችሁ እና መኪናውን ተከራይቼ ዛሬ ለሞክራት ይዣት ወጥቻለሁ ማለት ነው። ያ ምንም አትንም ግን አብዛኛውን ጊዜ አዲስ አበባ መኪና መንዳት በጣም ትንሽ ከባድ ነው። እንደውም ከአዲስ አበባ ወጣ ያለ ምናምን ቦታ ሲሆን በጣም አሪፍ ነው። ግን አዲስ አበባ መኪና መንዳት ትንሽ በጣም ይከብዳል። ጭንቅንቅ ናምን ነገር አለ ምናምን ድካሙ ደግሞ በስማማ ጠይቁኝ። ፀሐዩ ናላችሁ ነው የሚያዞረው። እዚህ ጋር ናላችን ዞሮ እስካላይ ሆቴል ቁጭ ብለን ለማረፍ ብቻ ነው የገባ ነው ማለት ነው። በጣም በጣም ከመንዳታችን የተነሳ ማለት ነው አንድ ቦታና ወደ አንድ ቦታ ደግሞ ለመሸጋገር ያው አዲስ አበባ ውስጥ በመኪና በጣም ከባድ ነው። ያው ብዙ ትራፊክ ስላለ ምናምን አንድ ቦታ ብቻ ነው ደርሳችሁ የምትመጡት፣ እና እንደምትመለከቱት እንግዲህ ለማረፍ ትንሽ ገብተን ነበረ። እዚህ ውስጥ ያለው እንትን ቫይ በጣም ደስ ሲል ነበረ ቅዝቃዜ፣ ያው ከእንደ ዘይነት ፀሐይ መታችሁ ስታርፉ ያለው ስሜት ታውቁታላችሁ። እና ደግሞ ያው እንዴት ነው አዲስ አበባ ውስጥ የምትነጂው መንጃ ፈቃድ አለሽ ወይ ለምትሉ ሰዎች ወይ ካላችሁ ከጠየቃችሁ፣ ባትጠይቁም ልንገራችሁ ያው በውጭ ፈቃድ አይ ቲንክ መንዳት ትችላላችሁ ለሶስት ወር ወይ ግፋ ቢል ለአንድ ወር የሚለውን ኢንፎርሜሽን ስላለኝ በዛ ላይ ደግሞ ያው ትራፊክን በጣም ይዞ ነበረ። በህይወት የትራፊክ እንደገና ይዘኛል ብዬ ያው እንደገና ስላችሁ ከፋኒጋ ስንመጣ አብዛኛውን ትራፊክ በጣም ይዘናል። እኔ ግን ሁለት ይዞኛል እስካሁን። አንድ መኪና የተቀረኞት መኪና ሞተር ጠፍታብኝ መሀል ሜዳ ላይ መስቀል አደባባይ ጋር ላይት ላይ ቆሜ ማለት ነው፣ አልነሳ ብሎኝ ያው መኪናን የመጀመሪያ ጊዜ ስለያስኳት እሱን ይዞ ነበረ። ያው ምንም አላለኝም ያው ሴት ስለሆንኩ ነው መሰለኝ። ሁለተኛ ደግሞ የያዘኝ ትራፊክ ደግሞ አጋጣሚ ሆነው የምነግራችሁ መሀል ሜዳ ላይ አውጥቶኝ ማለት ነው፣ ላይት ቆሞ እኔ መሀል ነበር መሀል ነበርኩ። ምነው እና አብዛኛውን ጊዜ መሀል ነው ምነደው፣ እሱን ለትራፊክ ብዬ ነው መሀል ምነደው፣ ዳር ላይ ስለሚቆሙ ላለም መተያየት ማለት ነው። ከዛ ቆሞ ራሱ መቶ ነው ያወጣኝ፣ ና ዝም ብሎ መንጃ ፈቃድ ጠይቀኝ፣ ና ያው እነሱ ምክንያት ሲያውጡ የሚሏችሁን ብሎት፣ ምንም ሳይለኝ ሄደ ማለት ነው። ከዛ በቃ እንደዛ ተ ያው ተገላገልኩ ማለት ነው። እዚህ ጋ ደግሞ እንደምታዩት አይ ቲንክ ሶስተኛው ወይ አራተኛው ቀን ነው። አንዳንድ ቀን ዘልያለሁ ምክንያቱም ጉዳይ ማስፈጸምበት ቀን ከሆነ ያው ምንም የምቀርጽላችሁ ነገር የለም ብዬ ስለማስብ ምንም ስለማይሰራ ትችዋለሁ። ግን ያው ወጣ የምልበት ወይ የሆነ ለእናንተ ማቅረብ የምችልበት ነገር ከሆነ ግን ቀርጬላቸዋለሁ ማለት ነው። ሰው ይሄኛው ወይ አራተኛው ወይ ሶስተኛው ቀን ነው ብቻ። ወደ አንድ ሳምንት እየተጠጋው ነው። ጸጉሬን ባይዘቡ የራሴ ነው የምሰራው። ያው እዚህ ሀገር ገና ጸጉር ቤት ገብታችሁ ምናምን እስክትሰሩ የራሱ የሆነ ጊዜ ስለሚፈጅ የራሴ መተኮሽ ይዤ ራሴ መስራት ጀምሮ ያለው ማለት ነው እና እንደፈረደብኝ እንግዲህ በዚህ ፀሐይ እንደገና ወደ ጉዞ ወጣለው ማለት ነው። ግን መጀመሪያ ጉዞ ከመውጣት በፊት ያው መኪናው ኔ ስላልሆነ መኪናውን እንደማሞቅና ምናምን ነገር ተነግሮኛል። ማሞቅ እንዳለባችሁ ምናምን ውሃ ምናምን ነገር ቼክ ማድረግ እንዳለባችሁ ያው እንደዚህ አይነት ነገር ደግሞ የለም። ያው ስለማላቅ እንደ አዲስ እንግዲህ እንደዛ አድርጌ ነው የምንቀሳቀሰው ማለት ነው። ሰው በሚቀጥለው ቀን ደግሞ ከማዘርጋ ከፋኔ ማዘርጋ ተገናኘን። ትንሽ ጉዳይ የምናስፈጽመው ነበረ። እሱን ካደረግን በኋላ ምሳ አብረን በላን ማለት ነው። ወደ ይሄኛው ማማ ኪችና ነው የገባነው። ኮ እንትን አልገባንም። አኮ አልገባንም። እንደገና ሁሌ አኮ ነበር ልጃቸው የምገባው፣ ግን አሁን እስኪ ትንሽ ሌላ ቦታ እንገባ ብለን ማማ ኪችን ገባ ማለት ነው። በጣም ነው የሚጣፈጠው ምግባቸው ሁሉ ነገር በጣም ይጣፍጣል። ሁሉ ነገር ፍሬሽ ነው። እዛው ተሰርቶ ነው የሚመጣላችሁ። አቀራረባቸው በጣም ደስ ይላል። ሁላችንም እንግዲህ ተመችቶን ነው እየበላ ነው ማለት ይቻላል። ያው እኔ ግን ሁሌም ቢሆን አኮ ላይ ቺት አላደርግም። ያ ማለት አኮ የእኔ በጣም ቤስት ፌቨራይት የሆነ ሬስቶራንት ነው። ሁሉንም ቀምሻ ነው ማለት ይቻላል። ግን እንደ አኮ እኔ እንጃ አይዶ ነው። ሰው በስነ ስርዓት እንግዲህ ዞር ዞር እስክል ድረስ ይሄ መጀመሪያው መግቢዬ ነው ገና ከኢትዮጵያ እንደመጣሁ እንግዲህ ቀልጠፍ ቀልጠፍ ብዬ ዝም ብዬ ስዞር ና ስዟዟር ነበሩ ያልኩት። ምክንያቱም በጊዜ ቶሎ ማስፈጽማቸው ጉዳዮች ስለነበሩ ያው እነሱ ከመጀመሪያ ተንከራታችሁን አይደለ ሰው ልጅ የሚዝና ነው። ስለዚህ ተንከራቶቼ ያው በዚህ ሀገሯን እንግዲህ ጎብኝቻት ከዛ በኋላ ነው እንግዲህ ድረስ ሀሳብ ካላችሁ ባይ